ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው ቪዲዮ እንግዲህ የምንመለከተው የብዙ ተማሪዎች ጥያቄዎች አሉ። የመጀመሪያው ጥያቄያቸው እንግዲህ ያለፉት ተማሪዎች የመደቢያ ጊዜና ዩኒቨርሲቲዎች ተማሪዎች ማስገባት የሚጀምሩበት ጊዜ መቼ ነው የሚለው ሲሆን፣ ሁለተኛው ጥያቄ ደግሞ በሪሚዲያል ዙሪያ አዲስ የተገለጸ ምን አዲስ ነገር አለ፣ ማለፊያ ነጥቡ እንደተባለው ይጨመራል ወይስ በነበረበት ይቀጥላል የሚለውን የምንመልስ ሲሆን በሶስተኛ ደረጃ ደግሞ አዲስ የምትገቡ ፍሬሽማን ተማሪዎችም ሆነ ሪሚዲያ ለምትመደቡ ተማሪዎች የሚጠቅማቸው ሰርፕራይዝ ስላለን እስከ መጨረሻው መከታተል እንዳትረሱ፣ ቪዲዮንም ከወደዳቸውን ላይክ ማድረግ እንዳትረሱ። የመጀመሪያውን ጥያቄ ለመለስ ያክል እንግዲህ የመጀመሪያው ጥያቄያችሁ እንደምታውቁት በአሁኑ ዓመት የማትሪክ ውጤት በተለያዩ ምክንያቶች ይፋ ለመደረግም በጣም ዘግይቶ የነበረ ሲሆን በተጨማሪም ደግሞ የብዙ ተማሪዎች ቅሬታ እየታየ ስህተቶች ደግሞ እየታረሙ ከዛም አልፎ ደግሞ የማለፊያ ነጥብ ከ300 ወደ 297 ተቀንሷል። በዚህ ደግሞ ከ3000 በላይ ተማሪዎች አልፈዋል እና ምን ለማለፍ ፈልጌ ነው? የመደባ ጊዜያቸው በእነዚህ ምክንያቶች ተጨማምሮ ሊዘገይ የሚችልበት እድል ይኖራል። ምክንያቱም አሁን ያለፉ ከ3000 በላይ ተማሪዎች ጭምር የዩኒቨርሲቲ ምርጫ እንዲያደርጉ ይደረግና የዩኒቨርሲቲ ምደባቸው የእነሱን ተስተካክሎ ከእናንተ እኩል ይፋ ይደረጋል ማለት ነው። እንግዲህ እስከ መቼ እንጠበቅ ካላችሁ ደግሞ ካለ የተሞክሮ እስከማውቀ ድረስ በጣም ተራዘመ ከተባለ እስከ ጥቅምት ሶስት ድረስ ሊሄድ ይችላል። እስከ ጥቅምት ሶስት ድረስ በእርግጠኝነት ሊሄድ ይችላል፣ በጣም ተራዘመ ከተባለ ማለት ነው። በእርግጠኝነት ደግሞ በጣም ፈጠነ ከተባለ ከመስከረም ሰላሳ አይፈጥንምም አይሄድምም ማለት ነው። በጣም ከፈጠነ እስከ መስከረም ሰላሳ ድረስ ባለው ጊዜ ውስጥ በእርግጠኝነት በዛ ጊዜ ውስጥ የዩኒቨርሲቲ ምደባችሁ ይፋ ይደረጋል። እናንተም እንግዲህ በዚች ባለቻችሁ ጊዜ ውስጥ ማድረግ ያሉባችሁ ነገሮች አዘጋጁ ማዘጋጀት ያለባችሁ ነገሮች ማለት ነው። እንደ አንሶላ፣ ብርድ ልብስ ምናምን የተማሪ ይዞ መግባት ያለባቸው ነገሮች፣ ከእናንተም የሚጠበቀው ነገሮች ማዘጋጀት ይኖርባችኋል። እንግዲህ በእነዚህ ሰዓት ውስጥ ምደባው ካለቀ የምጠብቁት የጥሪ ጊዜ ነው። ወዲው ምደባ ባለቀ ሰዓት ደግሞ ዩኒቨርሲቲዎች በሳምንት ውስጥ ተማሪ ሙሉ በሙሉ እንዲገባ ያደርጋሉ። በዚህ ምስኪል መሰረት እንግዲህ እስከ ጥቅምት አስራ አምስት ድረስ ወደ ዩኒቨርሲቲ ሁሉም ተማሪ ገብቶ ያልቃል ማለት ነው። ስለዚህ እናንተም በዚች ባለችው ጊዜ ውስጥ እንዳልኳችሁ ዝግጅታችሁን ጨርሳችሁ መገኘት አለባችሁ ማለት ነው። ወደ ሁለተኛው ጥያቄ ስንመለስ እንግዲህ ባለፉት ቀናት እንግዲህ የማለፊያ ነጥብ ዝቅ ማለቱን ተከትሎ በርካታ ተማሪዎች ዩኒቨርሲቲዎች እንደሚቀላቀሉ ታውቋል። በዚህም መሰረት የሪሚዲያል መግቢያ ነጥብ ላይ ተጽዕኖ ያደሳድራል የሚሉ ብዙ መረጃዎች የቻሉ። ነገር ግን እነዚህ መረጃዎች በጣም ከእውነት የራቁ መረጃዎች ናቸው። አብዛኞቻችሁም ስትጨነቁ ስላየሁ ነው። ነገር ግን ማወቅ ያለባችሁ ነገር ከትምህርት ሚኒስቴር ምንም አይነት መግለጫ እስካልተሰጠ ድረስ ምንም ነገር ተጨመረ፣ ተቀነሰ ቢባል አትስሙ። ነገር ግን በባለፈው መግለጫ የፕሮፌሰሩ እንዳሉት ከሆነ እናንተም ሰምታችኋል ብዬ አስባለሁኝ። ፕሮፌሰሩ እንዳሉ ከሆነ ዩኒቨርሲቲ ወይም ደግሞ የሪሚዲያል መግቢያ ነጥብ ላይ ትንሽ የጭ ጭማሪ እንደሚያደርጉም ተናግረው ነበረ። ይህም የሆነበት ምክንያት ደግሞ በሚቀጥሉት ዓመታት ውስጥ እንዲያር ፕሮግራም ከአሁን በኋላ መቅረት አለበ ብለው ስለሚያስቡ ነው። ይሄ ነገር እየተጨመረ እየተጨመረ እየሄደ ያለው ማለት ነው። ነገር ግን ውጤታችሁ በእርግጠኝነት ከ ጀምሮ ያላችሁ ተማሪዎች ፕሮፌሰሩ እንዳለው ከሆነ ተስፋ እንዳላችሁ እመኑ ሶስተኛው ለእናንተ አስቀምጥልናቸው ያለውን ሰርፕራይዝ፣ ደግሞ አዲስ ለምትገቡ ፍሬሽ ተማሪዎች እና ለሪሚዲያል ሙሉ የምትመሯቸውን ትምህርቶች በምናውቀው ልክ በማስተማር ልናገዛቸው አስበናል። ባለፈው አመትም እያደረግ ነው ያለፈው ነገር ሲሆን ተማሪዎች የሚፈልጉትን ፊልድ በአሪፍ ውጤት እንዲቀላቀሉ ማድረግ ይችላናል ማለት ነው። እናንተም እንግዲህ አሪፍ ውጤት ማምጣት የምፈልጉ ከሆነ አሁኑ ተቀላቀሉን። ጊዜው አረፈደም። ማወቅ ያለባችሁ ነገር ግን ሁሉም ነገር የሚሆነው በነፃ ነው። በቴሌግራም ቻናችን ከሚቀጥለው ወር ጀምሮ ትምህርታችንን የምንጀምር ይሆናል ማለት ነው። ገብታችሁ ጆይን አደርጉ። እማኑኝ፣ ትጠቀሙበታላችሁ። ለሰጣችሁን ጊዜ እናመሰግናለን። ሰብስክራይብ ማድረግ ደግሞ ላይረሳ